ሰላም፣ ሰላም እንደምን አላችሁ። እንኳን ደህና መጣችሁ። አህለን ወሳህለን። ይህ ጥያቄ ከአዲስ ሰው ጋር ስንገናኝ ለመተዋወቅ ከስማችን ጀምረን ስርልን ይላል። ከሰው ጋር ስንገናኝ አሰላሙ አለይኩም እንላለን። አሰላሙ አለይኩም፣ ሰላም በእናንተ ላይ ይሁን ማለት ነው። ይህ ለሴትም ለወንድም ለብዙ ሰዎችም የምንለው ነው። የዚህ መልሱ ወዓለይኩም አሰላም ወዓለይኩም አሰላም፣ በእናንተም ላይ ሰላም ይሆን ማለት ነው። ከዛ ቀጥለን ኬፍ ሓለክ ኬፍ ሓለክ እንላለን። እንደምን ነህ እንዴት ነህ ማለት ነው። ለሴት ሲሆን ኬፍ ሓሊክ እንላለን። ኬፍ

እኔ ብኸር በደህና ኸር ማለት ደህና የሆነ ነገር ሁሉ ደግ የሆነ ነገር ሁሉ ማለት ነው። አነ ብኸር ስንል እኔ ደህና ነኝ ማለታችን ነው። አሁን ያ ሰው ጠይቆን እኔ ደህና ነኝ ብለናል። እኛሳ እንጠይቀው የለ አንተስ ብለን እንጠይቀዋለን። አንተስ እንዴት ነህ ለማለት ወንት ኬፍ ሓለክ ወንት ኬፍ ሓለክ እንለዋለን። አንተስ እንደምን፣ አንተስ እንዴት ነህ እንደ ማለት ነው። ወንድ አንተስ፣ ኬፍ ሀለክ፣ እንደምን፣ እንዴት ነህ። የተጠየቀው ሰው አሁንም አልሐምዱሊላህ ወይም አነ ብኼር፣ አልሐምዱሊላህ ይላል። አነ እኔ ማለት ነው። አነ ብኼር፣ እኔ ደህና ነኝ፣ እኔ ደግ ነኝ ማለት ነው። ሴት ከሆነች ዊንዴ፣ ኬፍ ሀልክ እንላታለ ወንቲ ከፍ حالك አንቺ ስንደንሽ እንደምንሽ ማለታችን ነው። ወንቲ አንቺስ ከፍ حالك እንደምንሽ እንዴት ነሽ? ብዙ ሰዎች ሆኖ ወንቱ ከፍ حالكم እንላቸዋለን። ወንቱ ኬፍ حالكم እናንተስ እንደምንናችሁ እናንተስ እንዴት ናችሁ ማለት ነው። ወንቱ እናንተስ ኬፍ ሓለኩም እንደምናችሁ እንዴት ናችሁ? እነሱም አልሐምዱሊላህ ወይም እሕና ብኸር አልሐምዱሊላህ ብለው ይመልሳሉ። እሕና ማለት እኛ ማለት ነው። አሁን እንግዲህ ሰላም ተባብለናል። ለመጀመሪያ ጊዜ የምናገኛቸው የምንገናኛቸው ሰዎች ከሆኑ ስማቸውን ለማወቅ እንፈልጋለን የግዴታ ስለዚህ እሽ እስመንክ እንላለን። ወንድ ከሆኑ ያገኝነው ሰው ኤሽ እስመክ፣ ማነው ስምህ? ወይም ስምህ ማንነው? ማለት ነው። ኤሽ፣ ምን፣ እስመክ፣ ስምህ። እሱ ሲመልስልን እስሚ ዴቭ ይላል። ለምሳሌ እስሚ ዴቭ፣ ስሜ ዴቭ ነው፣ ወይም ስሜ ዴቭ ይባላል ማለት ነው። እስሚ፣ ስሜ ማለት ነው። ሴት ከሆነች ስምሽ ማንነው ብለን ለመጠየቅ ኤሽ ስሚክ፣ ኤሽ ስሚክ እንላታለን። ስሚክ ስምሽ ማለት ነው። አሁን እንግዲህ የጠየቅናቸው ሰዎች ስማቸውን ከነገሩን በኋላ እነሱም የእኛን ስም ሊያውቁ ይፈልጋሉ። ወንት ኤሽ እስመክ፣ ወንት ኤሽ እስመክ፣ አንተስ ስምህ ማነው ማለት ነው። ወንት አንተስ፣ ኤሽ ምን፣ እስምክ ስምህ። ኤሽ እስመክ ስምህ ማን ነው? ተጠያቂውን፣ ለምሳሌ አና ሳምር ይላል። አና ሳምር፣ እኔ ሳምር ነኝ ወይም ስሜ ሳምር ይባላል ማለቱ ነው። ወይንም ለየት ባለ ሁኔታ አና እስሚ ሳምር ማለትም ይችላል። አና እስሚ ሳምር፣ እኔ ስሜ ሳምር ይባላል ማለት ነው። አና እኔ፣ እስሚ ስሜ። አሁን አንዱ ያንዱን ስም ጠይቆ ካወቀ በኋላ ከየት ነህ ይለዋል። አንተ ከየት ነህ? ምን ወይን አንት፣ ምን ወይን አንት፣ አንተ ከየት ነህ ማለት ነው። አገሬ የት ነው? ከየት ነው የመጣሁ እንደማለት ነው። ምን ወይን ከአንት አንተ ሴት ከሆነች ምን ወይን አንቲ እንላታለን። ምን ወይን አንቲ፣ አንቺ ከየት ነሽ የት ነው ሀገርሽ? ከየት ነው የመጣሸው? ይህን ሁሉ ያጠቃልላል። አንቲ አንቺ። ብዙ ሰዎች ከሆኑ ደግሞ ምን ወይን እንቱ፣ ምን ወይን እንቱ ብለን እንጠይቃቸዋለን። እናንተ ከየት ናችሁ? ከየት ነው የመጣችሁት? ሀገራችሁ የት ነው እንደማለት ነው። በአጠቃላይ እንቱ ማለት እናንተ ማለት ነው። እኔ ከሀበሻ ከሆንኩኝ አነ ምንል ሐበሻ

ወንት አንተስ ወንቲ ወንቲ አንቺስ ወንቱ ወንቱ እናንተስ ብለን እንጠይቃለን። አሁን እኛ ተጠየቀን አይደል፣ የት ነው ሀገራችሁ ብለን ተብለን ተጠይቀን መልሰናል። እኛ ደግሞ እንጠይቃለን፣ የሚጠይቀንን ሰው ማለት ነው። ወንተ ስንል አንተስ ብለናል ወንድ ከሆነ የጠየቀን፣ ሴት ከሆነች የጠየቀችኝ ወንቲ እንላታለን አንቺሳ

አልኸይር ወይም ኸይር ደግ ነገር ደህና ነገር ነው። ሰባ አልኸይር ስንባል የምንመልሰው ሰባ ኑር ብለን ነው። ሰባ ኑር፣ ደና ደህናነ እንደማለት ነው። ኑር ወይም ኑር ብርሃን ነው። ከሰዓት በኋላ ያለው ጊዜ በጠቅላላ መሳእ ይባላል። ከሰዓት በኋላ ምሽት እና በዛ ጊዜ ሰዎችን ስንገናኝ መሳልር እንላቸው ለን መሳልር ደህና ዋልክ፣ ደህና ዋልሽ፣ ደህና ዋላቸው ለማለት የምንጠቀመው ነው። ለዚህ መልሱ መሳ ኑር ነው። መሳ ኑር ደህና ደህና ውያ እንደማለት ነው። እባክ ለማለት ለሰማት ለው ሰማት እንላለን። ሴት ከሆነች

እንደማለት ነው። በኛ አንድ ሰው ተገናኝተን አውርተናቸው ስማቸውን ነግረውን የት እንደሚኖሩ ወይም ምን እንደሚሰሩ ነግረውን ስንጨርስና ወይ ስንሰናበታቸው ትሸረፍና እንላቸዋለን። ትሸረፍና ይህ ማለት ስላገኘ ሁህ ወይም ስላየሁህ ደስ ብሎኛል ማለት ነው። ይህ ለወንድም ለሴትም፣ ለብዙ ሰዎችም ይሆናል። አንድ ሰው ተሸረፍና ሲለን፣ አሸረፍ ሊ እንላለን። እንደ መልስ አሸረፍ ሊ እኔም ስላገኘሁህ ወይም ስላየሁህ ደስ ብሎኛል ማለት ነው። ይሄ ለወንድም ለሴትም ለብዙም ይሆናል። ሰዎችን ስንሰናበት ማዕሰላማ እንላቸዋለን። ማዕሰላማ ደህና ሁኑ ማለት ነው። ለወንድም ለሴትም ለብዙ ሰዎችም ይሆናል። ምንም ለውጥ የለውም። የምምናበተው ሰው ወንድ ይሁን ሴት ይሁን ብዙ ሰዎች ይሆኑ ማዕ ሰላማ ነው የምንለው። ምንለው ከለስ ከለስ አለቀ። ደርሰና አልዮም ከለስ፣ ደርሰና አሊዮም ከለስ፣ የዛሬ ትምህርታችን አለቀ ማለት ነው። ደርሰና ትምህርታችን፣ አልዮም ዛሬ። ንልተጊ ዮም ሰብት መዓ ደርስ ጀዲድ ንልተጊ ዮም አሰብት መዓ ደርስ ጀዲድ። ቅዳሜ እለት በአዲስ ትምህርት እንገናኝ ወይም እንገናኛለን ማለት ነው። ንልተጊ እንገናኛለን፣ ዮም ቀን እለት፣ አሰብት ቅዳሜ፣ መዓ ጋራ፣ ደርስ ትምህርት